ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው የትንተና ዝግጅታችን የመስኖና ቆላማ ሚኒስቴር ሚኒስቴር ዶክተር አብርሃም በላይ የዛሬ አራት ዓመት 2013 ዓ ም የትግራይ ክልል ጊዜያዊ አስተዳደር በተቋቋመበት ጊዜ የጊዜያዊ አስተዳደሩ አጠቃላይ ሁኔታን አስመልክተው በትግርኛ ቋንቋ በትግራይ ቴሌቪዥን ያደረጉትና በትናንትናው ዕለት መስከረም 18 2018 ዓ.ም በራሳቸው የማህበራዊ የትስስር ገጽ እንደ ትውስታ ባጋሩት ቃለ መጠይቅ ዙሪያ የአማርኛው ትርጉም ይዘንላችሁ ቀርበናል። በዚህ ፕሮግራም ስለ ያልተወራለት በ2013 ዓ.ም የተቋቋመው ጊዜያዊ አስተዳደሩ የሰራቸው ስራዎች፣ የነበሩት እቅዶችና ያጋጠሙት እንቅፋቶች በደንብ የሚተነተንበት እጅግ አጓጊ ቃለ ምልልስ ስለሆነ እስከ መጨረሻው ፕሮግራሙን እንድትከታተሉ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጋዜጠኛዋ ዶክተር አብርሃም ሲገለጹ የተናገሩትን የሚተገብሩ የማይሆን ከሆነም ትክክለኛ ምላሽ በመስጠት ይታወቃሉ። ይህ ከምን የመነጨ ነው? በሚል ጥያቄ ቃለ ምልልሱን የጀመረችው ሲሆን ዶክተር አብርሃም በትግራይ አዲግራት ከተማ በ1975 ዓ ም ተወልደው ማደጋቸው በመግለጽ አሁን ወይም በቅርብ ጊዜ የትግራዋይነትን ደረጃ የሚመድቡ ሰዎች ከሚገልጹት በተለየ ስነ ምግባር ካለው ማህበረሰብ ነው የተወለድኩት። በአጋጣሚ ወላጆቼ መምህራን ስለነበሩ ከልጅነቴ ጀምሮ ከደብተሬ ራኩም አልነበርኩም የመማር እድል አግኝቻለሁ። ስለዚህም ይህንን መንፈስ የያዘ ትግራዋይነት ያለኝ ሰው ነኝ ብዬ አምናለሁኝ በመሰረቱም የእኔ ማንነትም አብዛኛው ጊዜ በስነምግባር የማይደራደር ከመናገር ይልቅ መስራትን የሚያምን ብዙ በማዳመጥ መማር የምፈልግ የተግባር ሰው ነኝ ብዬ ነው ራሴን የምገልጸው በመቀጠል ላነሳሽው ጥያቄ ማን እንደተናገረ አላውቅም፣ ግን ብዙ ሁለት ጊዜ ነገሮችን ማየት ያስፈልጋል። ይህንን ጥያቄ ለመመለስ አንደኛው አስተዳደጌ፣ ትምህርቴና የህይወት ጉዞዬ ምን ይመስላል የሚለው የሚፈጥረው መንፈስ ይመስለኛል። ያደግኩበት ሁኔታ ቀደም ብዬ የገለጽኩት ነው። ራስን በመቻል በሚያምን ማህበረሰብ፣ እውነትና ዲሲፕሊን በተላበሰ ማህበረሰብ ውስጥ ካደግ የምትናገረውንና የምታደርገውን አንድ ማድረግ ይገባል። በመቀጠል ወደ ትምህርት ስመጣ አብዛኛው የሙያ ዘርፌ ኢንጂነሪንግ ስለሆነ ውጤት ተኮር ነበር። ከዛ በኋላም የመከላከያ ሰራዊት አባል ስለነበርኩ ዲሲፕሊን የሚጠይቅ በእውነት ላይ ተመስርቶ የሚታገል የተናገረውን የሚፈጽም ሆኖ ቆርጦ ይነሳል የሚል እምነት አለኝ። ይህም በአስተዳደጌ የመጣ ነው። ሁለተኛው ግን ግዴታ ነው። ሰው የተናገረውን የማድረግ ግዴታ አለበት። በተለይ ደግሞ ፖለቲከኛ ነኝ የሚል ሰው ከሆነ የተናገረውን የማድረግ ግዴታ አለበት። የማይሆን ነገር እየተናገረ የሚሄድ ሳይሆን የሚሆነውም ይሆናል እያለ፣ የማይሆነው አይሆንም እያለ በቆራጥነት እያሳወቀ መሄድ ከቻለ ብቻ ነው እድሜው የሚረዝመው። ካልሆነ እንደ ቅርብ ጊዜው የኢህአደግ ታሪክ ታምም ያለው ገምግም ያለው ታድሻለው እያለ ጥልቅ ተሃድሶ አድርግ ያለው እያለ እነዚህ ሁሉ ውሸቶች ሆነው ሲቀሩ ውጤቱ ሲታይ ውድቀት ይሆናል። ስለዚህ ላለመውደቅና ለህልውና ስትል ነው በእውነት ላይ ተመስርተህ የምትሰራው ማለት ነው። የተናገርከውን ካላደረክ ተቀባይነት ስለማይኖርህ ህልውና ያጥራል። የምትናገረውና የምታደርገው አንድ መሆን አለበት። ይህንን ካደረክ ደግሞ እድሜህ ይረዝማል ተቀባይነትም ይኖረሃል። ይህ ደግሞ ሌላ አይነት የህይወት መስመር ግዴታ ስለሆነ ይህ ያመጣው ሁኔታ ነው ይመስለኛል ያ ባህሪ እንደ መገለጫ ሆኖ የሚነገረው ብለዋል ዶክተር አብርሃም። ጋዜጠኛዋ ቀጠለች። እንደ ፖለቲከኛ እና ምሁር ትግራይን በምን መነጽር ነው የሚያዩዋት? ምን አይነት ትግራይ እንድትኖርስ ይመኛሉ? ስትልም አከለች ዶክተር አብርሃም። እኔ ለትግራይ ምኞት ብቻ አይደለም ያለኝ። ይህ ሌላ ጊዜም ቢሆን ልንወያይበት እንችላለን። ለምንድነው ፖለቲካ ውስጥ የገባሁት መቼ ነው የገባሁት የሚሉ ጉዳዮችን በዝግታ ልንወያይባቸው እንችላለን፣ ሌላ ቀን እኔ ለትግራይ ምኞት ብቻ አይደለም ያለኝ ማለት ነው። ፖለቲካ ውስጥ የገባሁት ምክንያት ስላለኝ ነው። ግን አሁን ትግራይ ምን እንድትሆን ትመኛለህ ላልሹው ጥያቄ ትንሽ ማብራሪያ ለመስጠት አሁን ያለው አሁን የተፈጠረው የትግራይ ሕዝብ ችግር ለጊዜው ነው። ተቀምጠን በግልጽ ከተነጋገርን በትክክል ትግራይ ምንድን ናት? ትግራዋይ ምን ነበር? ትግራዋይ ምንስ ሆነዋል? ትግራዋይ አሁንስ ምን ይሆናል? በቀጣይስ ጉዞው ወዴት ነው የሚሉ ጉዳዮች ጥያቄዎችን ከመለስን በትክክል ትግራይ ምን መሆን አለባት? ምን እንድትሆን ነው የምትሰራው? ወይም እንዳልሹ ምኞትህ ምንድነው? ልታያት የምትፈልጋት ትግራይ ምን ትሆናለች? ለሚለው መልስ የሚገኘው እነዚህ ጥያቄዎች ከመለስን ነው። እኔ በመሰረቱ ትግራዋይነት የኢትዮጵያዊነት ሚዛን እና ማገር ነው ብዬ ነው የማምነው። ሚዛን ብቻ ሳይሆን ማገርም ጭምር ነው። ማገር ማለት ኢትዮጵያዊነት በትግራዋይነት ላይ የተመሰረተ ነው። ኢትዮጵያዊነት በትግራዋይነት ላይ ተመስርቶ የተፈጠረ እንጂ ያለ ትግራዋ ኢትዮጵያዊነት ሊገለጽ አይችልም ማለት ነው። ሁለተኛው ሚዛንም ነው። ትግራዋይነት ማለት ኢትዮጵያ የምትገለጽበት መገለጫ ባህሪያት፣ እምነት ከሆነ ታሪክ ከሆነ ባህል ከሆነ በተለይ ደግሞ የነፃነት ታሪክ ከሆነ ይህ የኢትዮጵያዊነት መገለጫ ነው። ይህ ደግሞ በመሰረቱ የትግራዋይም መገለጫ ነው እንጂ ይህ ወደ ትግራዋይነት አያድላም። ስለዚህ እነዚህን ሁለቱን ያጣመረ ትግራዋይነት ለኢትዮጵያዊነት ማገር ነው፣ ሚዛንም ጭምር ነው። በቅርብ ጊዜ አንድ ፖለቲከኛ አባት ትግራይ ትንሿ ኢትዮጵያ ናት፣ ኢትዮጵያም ትልቋ ትግራይ ናት ብለው ገልጸዋት ነበር። ይህ ትክክለኛ አባባል ነው፣ በእውነተኛ እውነት ላይ የተመሰረተ አባባል ማለት ነው። ስለዚህ ትግራዋይነት ይሄ ነው። ሌላ ባለፉት ሰላሳ አርባ ዓመታት ምን ተፈጠረ፣ ምን ተቀየረ፣ ምን እየሆነው ነው የሚለውን ማየት ያለብን ይመስለኛል። እንደምናቀው ወይም እንደሚባለው በስልሳዎች የነበሩ ጥያቄዎች የህዝብ ጥያቄዎች የነበረው ጭቆና፣ በደል፣ በዘር ላይ የተመሰረተ ስቃይ መፍትሄ ለመስጠት ያ ጊዜ የጠየቀው ያ ጊዜ የፈለገው መፍትሄ ነው ብለው ያመኑበት የትጥቅ ትግል አንስተው ወደ ትግል ገቡ። ያ ትግል ህዝብን አሳትፎ ውጤትም አምጥቷል። ያ ጊዜ የጠየቀውን ውጤት አምጥቷል ። ያ በሽታ ያዳነው ያኔ የነበረው መድኃኒት ለአሁኑ ቁስል ማዳኛ አይሆንም። ችግሩ ያ ነው። ያ የዛኛው ዘመን መድኃኒት ለአሁኑ ዘመን መፍትሄ ነው ብሎ ማመንና ማሰብ ይህንንም መተግበር እብደት ነው። የእብዶች፣ ተስፋ የቆረጡ አካላት የሚያደርጉት ካልሆነ በቀር የሚሆን ነገር አይደለም። እነሱ ናቸው ችግሮችን ፈጥረው በተለይም ባለፉት ሀያ ምናምን ዓመታት የፖለቲካ አካሄዳችን የብሔር ብሔረሰቦች አንድነትን የሚያጠናክር ሳይሆን የብሔር ልዩነት ከልክ በላይ ተወጥሮ ልዩነቶች ሰፍተው መጠራጠሮች ሰፍተው አንድነታችን ተሸርሽሮ ሁሉም በጠላትነትና በጎን እየሸየተ ያየ በመጠራጠር የሚኖርባት ኢትዮጵያ ነው የተፈጠረችው። ይህ የፈጠረው ያ የነሱ ችግር ነው። በመጨረሻም ውጥረቱ በዝቶ አሁን ወዳየነውና አሁን ወዳለንበት ችግር የደረሰን ማለት ነው። ያ መሰረታዊው ችግር ከችግር ወደ ችግር ያስገባን ብዬ አምናለሁ ሲሉ ምላሻቸውን አስቀምጧል። ጋዜጠኛዋ በመቀጠል በክልሉ ከሶስት ሳምንታት ጦርነት በኋላ ኢንዱስትሪዎች እና ፋብሪካዎች ስራ እንዲጀምሩ ያጋጠሟቸውን እንቅፋቶችን ለማስወገድ ምን እየተሰራ እንደሆነና ለምሳሌም የመሰቦ ሲሚንቶ ፋብሪካ ስራ መጀመሩን በመግለጽ ችግሮች በዘላቂነት በመፍታት ወደ ስራ እንዲገቡ ከማድረግ አንጻር ምን እየተሰራ ነው ብላ ለጠየቀችው ጥያቄ ዶክተር አብርሃም አንድ በስራ የነበረ ኢንዱስትሪ ወይም ፋብሪካ ተመልሶ ወደ ስራ እንዲገባ ሁኔታው በደንብ መገምገም አለበት። ያጋጠመው ጉዳት መታወቅ አለበት። ወደ ስራ እንዴት መግባት እንደሚችል እየመከርን መንገዶችንም ወስነን አስቀምጠንለታል። አብዛኞቹ ፋብሪካዎች ግምገማ አድርገው ምን እንደገጠማቸው ምን እንደጠፋባቸው ምን እንዳላቸው አውቀዋል። ስራ መጀመር የሚችሉ ፋብሪካዎችም ወደ ስራ ገብተዋል። የጎደላቸውና የወደሙባቸውን ንብረቶች እንዴት መመለስ እንደሚቻል በመንግስት ምን ይከናወን፣ በፋብሪካዎቹ ባለቤቶችስ ምን ይከናወን በሚለው ዙሪያ ሰፊ ውይይት እያደረግን እንገኛለን። ይህንን በማድረግ እንዳልሹ የሲሚንቶ ፋብሪካ ብቻ ሳይሆን ሌሎችም ለምሳሌ ትራንስ ኢትዮጵያ በኢንዱስትሪ ፓርክ የነበሩና ከኢንዱስትሪ ፓርክ ውጭ ያሉ ፋብሪካዎችም እንዲሁም የግል ኢንዱስትሪዎችም ወደ ስራ ገብተዋል። ሱር ኮንስትራክሽንም ወደ ስራ የሚገባበትን ሁኔታ ለመፍጠር እየተሰራ ነው። መሰረታዊ ጥያቄያችን የነበረው የቴሌኮም አገልግሎትና የደህንነት ጉዳዮች ነበሩ። እነሱም እየፈታን ወደ ስራ እያስገባናቸው ነው። ንብረታቸው እስካለና መስራት እስከቻሉ ድረስ ወደ ስራ እንዲገቡ የሚያስፈልጋቸውን ነገር እያሟላን በተፋጠነ መልኩ በትኩረት እየሰራንበት ያለ ነው። አንዱ የኢንዱስትሪና ፋብሪካዎች ወደ ስራ የማስገባት ጉዳይ ነው። በተለይም የትዕምት ማለትም ፈርት ፋብሪካዎች ወደ ስራ የማስገባት ጉዳይ በተመለከተ ያጋጠመው ችግር የትዕምት ተቋማት ሙሉ በሙሉ ተከሰው የባንክ ሂሳቦቻቸው ሙሉ በሙሉ ታግዶ የወንጀል ክስም ተመስርቶባቸው ነበር። ይህንን ባደረግነው ጥረት ከፌዴራል መንግስት ጋር በመግባባት አንደኛ የትዕምት ኢፈርት ተቋማት በጣም ብዙ ሰራተኛ ይዘዋል። ሁለተኛ ንብረቱ የትግራይ ሕዝብ ሀብት ነው በሚል መንፈስ እየተወያየን ቢያንስ ንብረቱን ወደ ትግራይ ሕዝብ መመለስ እንደምንችልና ለዚህም እንደምንሰራ ተስማምተን የባንክ ሂሳቦቹ ሙሉ በሙሉ እንዲከፈቱ፣ ቦርድ እንዲመሰረትላቸው፣ አመራር እንዲኖራቸው፣ ተፈትሸው ስራ እንዲጀምሩና ወደ ስራ እንዲገቡ፣ ወደ ተለያዩ ቦታዎች የተወሰዱ ማሽነሪዎችና ንብረቶችም ቀስ በቀስ እንዲመለሱ እየተሰራ ይገኛል። በዚህም ጥሩ ውጤቶች እየታዩ ነው። ነገር ግን ሙሉ በሙሉ ለመመለስ ገና ብዙ ጥረት ይጠይቃል። በዚህ ላይ ሁላችንም ትግራይ ተወላጆች ልናስበው የሚገባ ይህ ለማንም ተብሎ የሚሰራ ሳይሆን ለትግራይ ህዝብ ተብሎ የሚሰራ መሆኑን ነው። ስራና ሙያ የያዝን ሰዎች በሙያችንና በስራችን ላይ ብናተኩር ያጋጠመንን ችግር በፍጥነት መወጣት እንችላለን። አንዳንዶች ሰላም እንዲመጣ ይለፋሉ። አንዳንዶች ፋብሪካዎች እንዲጀምሩ ይጥራሉ። ሌሎች ደግሞ ፋብሪካዎችን ለመንግዝጋት ይንቀሳቀሳሉ አንዳንዶች ወደ ስራ እንዲገባ ሲገፉና ሲሰሩ ሌሎች ደግሞ ምንም የለም እያሉ ያላግጣሉ ይህ የትም አያደርሰንም የትግራይ ህዝብ ያጣው ይበቃዋል ከዚህ በላይ ኪሳራ አንመኝለትን አንተገብርበትም ያጣነው ብዙ ነው አሁን ያለንን ይዘን ለመነሳት ግን ያለን ነገር መኖሩን አምነን ሁላችንም ቢያንስ ለትግራይ ህዝብ ብለን ወደ ስራ መግባትና መንቀሳቀስ፣ አስፈላጊውን ድጋፍ ማድረግ፣ ንብረታችንን መሰብሰብና መከታተል፣ በስራችን ላይ መገኘትና በሙያችን የሚገባንን ማድረግ አለብን። በእኛ በኩል ግን እነዚህ ፋብሪካዎች በሙሉ ቀስ በቀስ ወደ ስራ እንዲመለሱና እስከ መጨረሻው ለትግራይ ህዝብ ሀብት ሆነው ስራ እንዲጀምሩ እንሰራለን፣ እረፍትም አንወስድም ሲሉ በ2013 ዓ ም የተመሰረተው የጊዜያዊ አስተዳደር ስብስብ ምን ያክል ለስራና ለመልሶ ግንባታ ቆራት ተነሳሽነት እንደነበረው ገልጸዋል። ጋዜጠኛዋ በተለይ በከተሞች በአሁኑ ሰዓት ስርቆት በጣም እየተስፋፋ ስለሆነ የትግራይን ሰላም አስተማማኝ ለማድረግና ዘላቂ ሰላም ለማምጣት ምን አይነት ስራዎች እየተሰሩ ነው በማለት ለጠየቀችው ጥያቄም ዶክተር አብርሃም የትግራይ ህዝብ ሰላም የሚረጋገጠው ህዝቡ ራሱ የሰላሙ አካል ሆኖ ሰላም እንዲረጋገጥ ከተንቀሳቀሰ ብቻ ነው በማለት ምላሻቸውን ካጋሩ በኋላ አንድ አካል ስለተደራጀ ብቻ ሰላም ያረጋግጣል ማለት አይቻልም። መሰረታዊው ጉዳይ ህዝቡ የሰላም ዋስትና እንዲሆን ህዝቡ ራሱ የተሳተፈበት የሰላም እንቅስቃሴዎች እንዲኖሩ የተጀመሩ ስራዎች አሉ። ማህበረሰባችን ራሱ ተደራጅተው የጀመራቸው የጸጥታ ስራዎች አሉ። መጀመሪያ ሊከላከልለት የሚገባውና የሚችሉ ራሱ ያቋቋመው የጸጥታ አካል ስለሆነ ነው። መንግስት የሚያደርገው ብቻ ሳይሆን ወጣቱ ራሱ ተደራጅቶ አካባቢውን መጠበቅ የጀመረበት የትራፊክ ስራዎችን መስራት የጀመረበት አራያ የሚሆኑ ስራዎች እየተሰሩ ይገኛሉ። ሌሊት እንዳይሰረቅ፣ ቤቶች እንዳይዘረፉ ሌቦች እጅ ከፈንጂ የሚያዙበት ሁኔታ ተፈጥረዋል። ይህ ትልቅ አድናቆት ሊሰጠው የሚገባ ጉዳይ ነው። ሕዝብ ያልተሳተፈበት ሰላም ቶሎ ሊረጋገጥ እንደማይችል ያረጋገጠ ሲሆን፣ ይህንን ለማስፋትም በጋራ መስራት እንዳለብን ያሳያል። ስለዚህ ህዝባችን ተሳታፊ የሚሆንበት ነገር መፍጠር ራሱ ተደራጅቶ አካባቢውን የሚጠብቅበትን ምክንያቱም እንዳልኳችሁ ጊዜያዊ አስተዳደሩ በተሟላ ደረጃ የጸጥታ ኃይል የለውም፣ ገና የሚደራጅ እና የሚሰራ ነው። ስለዚህ ሁሉንም ቦታዎች በአንድ ጊዜ ሊደረስ አይችልም። ነገር ግን ከፌዴራል መንግስትና ከመከላከያ ሰራዊት ጋር በመሆን የሚሰሩ ፓትሮሎች፣ ጥበቃዎችና እንቅስቃሴዎች አሉ። ነገር ግን በቂ ሊሆኑ አይችሉም፣ ሁሉንም ሊሸፍኑ አይችሉም። ከዚህም በተጨማሪ እንደምታውቁት አብዛኛው እስረኛም ስለተለቀቀ ሌላ ስራ የለውም። በዘርፊያ ላይ ነው የሚገኘው። ሌላ ስራ የላቸውም። እነዚህ ተለይተው መገኘት አለባቸው፣ መያዝ አለባቸው። ብዙ ስራ ነው ያለን ማለት ነው። ሆኖም ግን ከነበረው ሁኔታ የተሻለ ነገር በየቀኑ እያየን ይገኛል። ይታወቁ የሚገባቸው የወንጀለኞች መለያዎችም ተዘጋጅተው እንዲቀርቡ እንዲያዙ እየተደረገ ነው። ሌሎች ወንጀሎችም እንዳይስፋፉ በተደጋጋሚ አስፈላጊ የሆኑ ፓትሮሎች እና ስራዎች እየተሰሩም ይገኛሉ። ነገር ግን እንዳልነው ካለው የምብድናና የስርቆት ስፋት አንጻር በቂ አይደለም። እንዴት እንዲህ አይነት ባህሪ በትግራይ እንደተፈጠረ በጣም የሚያስገርም ነው። ትግራዋይ እንዲሆኖ አያውቅም። ራሱ የራሱን ንብረት ሲሰርቅ በዚህ ሰዓት እኮ ጠባቂው ራሱ መሆን ሲገባው የራሱን ንብረት እየሰረቀ የሚሄድ የሚሄድበት ሁኔታ መፈጠሩ ያሳዝናል። ይህ ችግር መፈታት አለበት። ነገር ግን ለዚህም መፍትሄ የምናመጣው መንግስት ሲጠናከር፣ ህዝብ ሲሳተፍና የጸጥታ አካላት ስንተባበር ነው ለውጥ የሚመጣው እንጂ ያለው ችግር እንዳልሽው በጣም ከባድ ነው። ሞባይል ለመንጠቅ የሚንቀሳቀሱ ቢላ ይዘው የሚንቀሳቀሱ፣ የውትድርና ልብስ ለብሰው የሚዘርፉ አካላት አሉ። እነዚህ የስርቆት እንቅስቃሴዎች ሰፊና በኔትወርክ ተሳስረው የሚሰሩ ናቸው። እኛ ስራችን አልተውንም። የምንችለውን ሁሉ እያደረግን ባለን ሀይል ተደራጀን ወንጀለኞችን እያቀረብንና እያያዝን ሳንደራደር ትግላችንን እንቀጥላለን። ነገር ግን ህዝብ ከጎናችን እንዲሆን እንዲረዳን ሰላሙን እንዲጠብቅ እንዲደራጅና የጸጥታ ኃይሉን እንዲያግዝ በዚህ አጋጣሚ ጥሬን አቀርባለሁ ሙሉ በሙሉ ተደራጅተን ራሳችንን እስክንችል ድረስ ማለት ነው ሲሉ ያኔ ጊዜያዊ አስተዳደሩ በሚያደርገው ሰላምን የማስፈን ሂደት ላይ ህዝቡም የሰላም ተባባሪ እንዲሆን ጥሪያቸው በማስተላለፍ ሰላም ያለ የህዝብ ተሳትፎ እንደማይረጋገጥ አስታውቀው ነበረ። ጋዜጠኛዋ በወቅቱ የነበረው የእርዳታ አሰጣጥን በተመለከተ ባነሳችሁ ጥያቄ ላይ ዶክተር አብርሃም አንዱ ያላሰብነው እና በህይወታችን እያለን እንድናየው የማንመኘው ይህንን ህዝብ ያጋጠመው ችግር መፈናቀል ነው። ከመኖሪያው ከቦታው በስፋት ተፈናቅሏል። ትግራዋይ አሁን በየቦታው ተበትኖ ነው የሚገኘው። ይህ ብቻ ሳይሆን በተጨማሪም እርዳታ የሚፈልገው ህዝብ 4.5 ሚሊዮን ሆኗል። ሁሉም ማነው እርዳታ የሚፈልገው? የትና ያለው? እንዴት ሊደርሰው ይችላል? የሚሉት ነገሮች በትክክል ሳይወሰኑ የመጡ የእርዳታ ስርጭቶች፣ የመጀመሪያው ዙር ስርጭት ከነሙሉ ስህተቱ ማለት ነው። ስርጭቱ ላይ በጣም ብዙ ስህተቶች ቢኖሩም ነገር ግን ቢያንስ ለ4.5 ሚሊዮን ህዝብ የሚሆን ስርጭት ተካሂዷል። ይህ ማለት አራት ነጥብ አምስት ሚሊዮን ህዝብ ሁሉ እጅ ላይ ደርሷል ማለት ግን አይደለም። ነገር ግን ስርጭቱ መንገድ ላይ የተዘረፈውን ጨምሮ ቢያንስ ከነሙሉ ጉለቱ ህይወት ማዳን ስላለብን ለህዝቡ የተበተነው እህል ይሆናል ይህ ተደርገዋል ነገር ግን ልንደርስባቸው ያልቻልናቸው ብዙ የእርዳታ ጠባቂ ወገኖች ነበሩን በዚህ ሰዓትም አሉ ካለው ሁኔታ ጋር በተለይ ቶሎ ልንደርስባቸው ያልቻልንባቸው ቦታዎች የተለያዩ አማራጮች ቢሞከሩም ህዝቡ የሚፈልገውን ወይም ሁኔታውን የሚጠይቀውን ምላሽ ግን አላገኘም መንግስት እያቀረበ ነው። ማቅረብ ብቻ ግን መፍትሄ አይደለም። ያለው ውጤታማ ያልሆነ የስርጭት አካሄድ፣ ለሚገባው ሰው የሚገባውን ነገር ያለ ማድረስ አካሄዶችም ነበሩ። አሁን እየገመገምናቸው እያየናቸው እንገኛለን፣ በሁለተኛ ዙር እነዚህ በተሻለ መልኩ እንዲተገበሩ። ግን ችግሮች እና ፈተናዎች ላሉት እነዚህ ፈተናዎች ሁሉም ተባብሮ ነው የሚወጣቸው። ማንም ለትግራይ አዳኝ ሊሆን አይችልም። የትግራይ አዳኝ ራሱ ትግራዋይ ነው። ስለዚህ ተመካክሮ ተነጋግሮ በጋራ ሰርተን ከምንላቸው ችግሮች ቶሎ እንወጣለን። የሚያስቸግሩን ጉዳዮች አንድነታችን አጠናክረን በአንድነት ሰርተን በችግር ጊዜ ተሳስረን ሌሎች ጉዳዮች እየተውን በጋራ እንቅስቃሴ ካልጀመርን ቶሎ አንወጣውም። ትግራዋይ ሰላሙን ለማረጋገጥ ሕዝባችን ቶሎ ወደ ቀየው እንዲመለስ ቶሎ የሚያስፈልገው ነገር እንዲሟላለት ተባብሮ መስራት አለበት ሲሉ ምላሻቸው ሰጥተዋል። ጋዜጠኛዋ ስለ ትምህርት መጀመር እና ስለ ግብርና ሁኔታ ባነሳችው ጥያቄ ላይ ዶክተር አብርሃም ዘንድሮ ካልታረሰ በቶሎ ወደ እርሻ ካልገባን አሁን እያጋጠመን ያለው ችግር በአጭሩ የሚቆን አይሆንም ማለት ነው ሲሉ መልሰዋል። ከችግር ወደ ችግር እንሄዳለን ማለት ነው። ያጋጠመን ችግር ብዙ ነው። ከሁለት ዓመት በፊት ጀምሮ አርሶአደሩ ወደ እርሻው እንዳይመለከት እርሻው እንዳይሰራ አንዴ አንበጣ ይመጣና ያዘጋጀውን ይጨርሰዋል። አንዴ ደግሞ ለመሰብሰብ በተዘጋጀበት ሰዓት እንዲህ አይነት ጦርነት በህወሀት ይለኮሳል። የዚህ የሰላም አለመረጋጋትም አርሶአደራችን ቶሎ ወደ እርሻው ዞሮ እንዳይመለከት የሚያደርጉ ሁኔታዎች አሉ። እነዚህ ከባድ ፈተናዎች ናቸው። እነዚህን አልፈን አርሶአደሩ ወደ እርሻ እንዲገባ፣ ራሱ ማረስ የሚችለው ራሱ እንዲያርስ፣ ዘርን መሰብሰብ ጀምረናል። እርሻ ለመጀመር የሚያስፈልጉ ነገሮች ይታወቃሉ። እርሻ ለመጀመር መሬት ያስፈልጋል። መሬት አለን። እርሻ ለመጀመር አርሶ አደር ከማረሻው ጋር ያስፈልጋል። አርሶ አደሩ ወደ ቦታ መመለስ አለበት። የሚያስፈልጉት ግብዓቶች መዘጋጀት አለባቸው። የነበሩት እንስሳትም አሁን የሉም፣ በሬዎችም የሉትም። ስለዚህ ራስ የሚባለው አርሶ አደር አይደለም፣ እንዲያርስ በዚህ ሰዓት ድጋፍ ያስፈልገዋል። አርሶ አደሩ ማረስ ባይችል እንኳ ሌሎች አካላት ተደራጀው መንግሥትም እጁን አስገብቶ የሚታረስበትን ሁኔታ ለመፍጠር ጥረት እየተደረገ ነው ብዙ ሀብት የሚጠይቅና ከባድ ነው። አሁን በዚህ ሰዓት ሁሉም አርሶ አደር ወደ ስራ ይገባል ወይም ያርሳል ብለን ማሰብ አንችልም። ነገር ግን ወደዚህ ትኩረት ካልተመለሰ ወደ ስራ ካልተመለሰ፣ ትግራይ በቀጣይነት ለማኝ ትግራይ ትሆናለች ማለት ነው። በልመና የምንኖር ህዝብ እንሆናለን ማለት ነው። ከልመና የምንወጣው ሰርተን ከበላን ብቻ ነው። ዘርተን እህል ከሰበሰብን ብቻ ነው። አርሶ አደራችን ወደ እርሻው ከገባ ተረጋግቶ እርሻው እንዲሰራ ይቺ ክረምት እንዳታመልጠን እንሰራለን፣ የምንችለውም ድጋፍ እናደርጋለን። አርሶ አደሩም ራሱ ወደ ስራ እንዲገባ በዚህ አጋጣሚ ጥሬን አቀርባለሁ። ከባድ ጊዜ ላይ ስላለን በዚህ ሰዓት ከህዝባችን የሚወስድ የሚሰርቅ እንዳይደርሰው የሚያደርግ ከሆነ ከዚህ በላይ ጠላት የለንም። ይህንን ለማስተካከል በሁለተኛው ዙር የእርዳታ ስርጭት በተሻለ መልኩ ምንም እንኳን ሙሉ በሙሉ ማስወገድ ባይቻልም፣ በተሻለ መልኩ እንዲተገበር ግን ትኩረት ሰጥተን እንቅስቃሴ ጀምረናል። የተፈናቀለው ህዝብ በጣም ብዙና የተለያየ ስለሆነ በየቦታው በየቀኑ አዳዲስ ተፈናቃዮች እየመጡ ይገኛሉ። እነዚህን ማስተናገድ ቀላል ስራ አይደለም። ሁሉም ትግራዋይ ወይም ትግራይን መደገፍ ፈልጋለሁ የሚል ሰው በሚችለው ሰዓት በዚህ ሰዓት መደገፍ መቻል አለበት በዚህ ሰዓት ለትግራይ ያልሆነ ትግራዊ ይሁን ሌላ ትግራይ እንደግፋለው የሚል አካል ብዙ ትርጉም ያለው አይመስለኝም። በሰላም ጊዜ ሁሉም ዘመድ ነው። በችግር ጊዜ የሚደርስ ትግራዊ ነው የሚያስፈልገው። በመንግስት በኩል መጥተው እንዲረዱ አይደለም የሚፈለገው። በሚፈልጉት መንገድ ግን ለህዝቡ ይድረሱለት። ሀብታሞች ነን የሚሉ የትግራይ ተወላጆች ሌሎችም አካላት ልክ አሁን እንደ ሌሎች የኢትዮጵያ ክልሎች ድጋፍና እርዳታ እንደሚመጣልን እንደሚደግፉን፣ ህዝባችንን ማዳን ስለሚፈልጉ የትግራይ ህዝብ ህዝባችን ነው ብለው ስላመኑ ነው የሚንቀሳቀሱት። ሌላው ግን የራሱ ባለቤት ትግራዋይ ሆኖ የማይንቀሳቀስ ብዙ አለን። በዚህ አጋጣሚ ለሁሉም ትግራዋይ ሌላ አጀንዳ አስቀምጦ ሌላ ጊዜ ስላለው አሁን ለትግራይ ህዝብ እንዲደርስ ጥሬን አቀርባለሁ ሲሉ መልእክታቸውን አስተላልፈው ነበረ። ዶክተር አብርሃም ቀጥለው መንግስት የሚያቀርበው ከዚህ በፊት ህዝቡ ሲያቀርብ የነበረው እንዳለ ሆኖ እናቀርባለን። ማዳበሪያ አዘጋጅተናል፣ ሙሉ በሙሉ ችግር የለብንም። ተጨማሪ ነገር ዘር ማቅረብ ነው። ምክንያቱም ቀደም ሲል አርሶአደሩ ራሱ ነው ዘር የሚዘራው እንጂ መንግስት ዘር አያቀርብለትም ነበር። አሁን ግን ዘር እናቀርብለታለን። ዘር ካላቀረብንለት አብዛኛው ማረስ አይችልም። ስለዚህ ለዘር የሚሆኑ የሚዘሩትን ዘሮች ከየቦታው እየሰበሰብን እንገኛለን። ለአርሶ አደሩ በየደረጃው የሚከፋፈልና የሚሰጥ ይሆናል ማለት ነው። እንደቻልነው መንግስት ገዝቶ የሚያቀርበው አለ። ሌሎች አካላትም ድጋፍ እንዲሰጡን ዘር ላይ ትኩረት አድርገው ድጋፍ እንዲያደርጉልን ጥረት እያደረግንም እንገኛለን። ይህንን አድርገን የምንችለው ሁሉ ለመድረስ እንሞክራለን። ይህ ግን እንዳልኩት በቂ አይደለም። መንግስት ሁሉንም ነገር ሊሸፍን አይችልም። ህዝቡ ተባብሮ ዘር በማቅረብ ቀለም ብዬ እንዳልኩት የትግራይ ሀብታሞች ትግራይ ወደ ነበረችበት እንድትመለስ ህዝቧ እንዳይደክም፣ እንዳይጎሳቀውል፣ ሌላ እጅ እንዳያይ፣ ለቀጣይነት ሲባል ሁሉም ድጋፉን እዚህ ላይ ማድረግ መቻል አለበት። ለአርሶ አደሩ መድረስ መቻል አለበት። አርሶ አደሩ ወደ እርሻው እንዲመለስ መደገፍ መቻል አለበት። ስለዚህ ሁሉም ሰው በሚችለው ከተረባረበ ነው ዘላቂ መፍትሄ የሚመጣው። መንግስትም በዚህ ላይ ትኩረት አድርገን እየተንቀሳቀስን እንገኛለን። የምንችለው ሁሉ እናደርጋለን፣ ወደ ኋላም አንልም። ሁለተኛው ጉዳይ ትምህርት ነው። ትምህርትም ሌላ ትኩረት የሚያስፈልገው ዘርፍ ነው። ዓመት ሙሉ ትምህርት ያልተማረ ተማሪ ቅርና ወርና ሁለት ወር ከትምህርት የተለየ ተማሪ ራሱ ምን ያህል ማህበራዊ ችግር እንደሆነ መረዳት እንቻላል። በችግር ውስጥ ሆነ ተፈናቅለህም ቢሆን በፍጹም ትምህርት አይቋረጥም። ይህ በትውልድ ላይ መፍረድ ማለት ነው። ትውልድ ራሱ መወሰን ስለማይችል የሚወስን አካል ዝም ብሎ እየወሰነ ትውልዳችን እንዲበላሽ፣ ትውልዳችን ከትምህርት እንዲርቅ ለትውልዱ የሚወስን አመራርና አካል ከተፈጠረ ችግር ነው። በቤቱ ያለው ይቅርና የተፈናቀለው በየቦታው ያለው አካልም ትምህርት ልናዘጋጅለት ይገባል። ይህ ግዴታ ነው። ከትምህርት የሚርቅ ማህበረሰብ ሊኖር አይገባም። በኋላ በደሉ ከባድ ነው። ለመመለስም ከባድ ይሆናል። ትውልዱ ከትምህርት እንዳይርቅ በፍጥነት ወደ ትምህርት የሚገባበት ሁኔታ ሰላም ሙሉ በሙሉ ሳይረጋገጥ ትምህርት የሚባል ነገር አይማሩም ማለት ትክክል አይደለም። ሰላም በሌለበት በስደት ካምፕ ውስጥ በዳስ ውስጥ ሆነህም ትምህርት ነው የሚቀድመው። ለትምህርት አትደራደርም። ስለዚህ አሁን አቅጣጫ አስቀምጠናል። በዚህ መሰረት ኮማንድ ፖስት ትምህርት በሚቀጥሉት ሁለት ወራት ውስጥ ሙሉ በሙሉ ወደ ስራ ገብቶ እንዲጀመር፣ በፍጥነትም ከደቡብ ትግራይ ጀምሮ እስከ መቀሌ ያለው ቅድሚያ ተሰጥቶት ወደ ስራ እንዲገባ፣ ይህንን የሚያስችል ሁኔታ እንዲፈጠር፣ በዚህ ላይ መደራደር ስለማይቻል፣ በዚህ ላይ መምህርም ሆነ ወላጅም ሌላ በትውልድ ላይ መፍረድ አይችልም። ትውልድ እንዲበላሽ ከትምህርት እንዲርቅ በፍጹም አይፈቅድም። ትውልዱ ወደ ትምህርት መግባት አለበት መማር አለበት። ስለዚህ ሰላምና ደህንነት በማረጋገጥ እንሰራለን። በተለይም ትምህርቱን ስንጀምር በሁለት ምዕራፍ ከፍለነዋል። በአንደኛው ከአንደኛ እስከ ስምንተኛ ክፍል ያለው የመጀመሪያው ምዕራፍ ቶሎ ወደ ስራ ገብተው ትምህርት እንዲጀምሩ ከዛ በኋላ ደግሞ ከዘጠነኛ ክፍል ጀምሮ እስከ ኮሌጆች ድረስ ያለው የመንግስትም ሆነ የግል ሙሉ በሙሉ ወደ ስራ እንዲገቡ አቅጣጫ ተቀምጧል። ይህንን የሚያደናቅፉ አካላት ካሉም በትውልድ ላይ የፈረዱ ስለሆነ፣ እኛም በእነሱ ላይ አስፈላጊውን እርምጃ እየወሰድን እና እያስተካከልን ነው የምንሄደው እንጂ ትውልዳችን በዚህ ሰዓት የማይማር አመት ሙሉ ያልተማረ ትግራዋይ ይዞ ከዚህ በላይ ሳይማር እንዲቀጥል የሚል ማንም ጤነኛ ሰው ያለ አይመስለኝም። ስለዚህ ይህንን አስተካክለን መፍትሄ እየሰጠን ወደ ትምህርት እያስገባን ችግሮችን በጋራ እየፈታን እንቀጥላለን። ለዚህ አቅጣጫ ተቀምጦለታል፣ ወደ ስራም ገብተናል ሲሉ በትምህርትና በግብርናው ዘርፍ የነበረውን ሁኔታ እንዲሁም ጅማረውን አብራርተዋል። ጋዜጠኛዋ በመጨረሻም የጊዜያዊ አስተዳደሩ መዋቅር በመላው የትግራይ ወረዳዎች እና ከተማዎች ምን ይመስላል ጠንካራ ነው ወይ? ስትል ጥያቄዋን አከለች። ዶክተር አብርሃም ምንም እንኳ በሚፈለገው ልክ ሙሉ ባይሆንም መዋቅሩ እስከ ታች እንዲወርድ የተደረገ ጥሮት መኖሩን ጠቅሰዋል። ጥረቱ ውጤታማ የሚሆነው ህዝቡ ራሱ የመረጠው አካል ሲያስተዳድረው ነው። በጊዜያዊ አስተዳደሩ እድል ተሰጥቶ ችግሩ እስኪያልፍ ህዝብ ራሱ የመረጠው እስከሆነ ድረስ ጠባቂውም ራሱ መሆን አለበት። አንዳንድ ክፍተቶች ስለሚታዩ ህዝቡ ራሱ ተደራጅቶ ተመራርጦ ራስ የመረጠው ሰው ይሾማል። የጥፋት ኃይሉ ህወሀት ደግሞ ገብቶ እነዚያን የተደራጁትን የተመደቡ ሰዎችን የሚያፍንበትና የሚያንገላታበት ችግር የሚፈጥርበት ሁኔታ ስላለ ይህንን ህዝቡ ራሱ ነው መከላከል ያለበት። ምክንያቱም ራሱ የመረጠው አካል ችግሩን እስኪያልፍ በጊዜያዊነት ካልተደራጀ መስራት አይቻልም፣ እርዳታ ማከፋፈል አይቻልም፣ የጸጥታ ስራ መስራት አይቻልም፣ የመንግስት አገልግሎት መስጠት አይቻልም። ይህንን ለማድረግ የሚሆነውን አካል ህዝቡ ራሱ አደራቸው መርጦ ያቀርባል። እሱ በጊዜያዊነት ያስተዳድራቸዋል። ጊዜው ካለቀ በኋላ የሚፈለገውን ህጋዊ ምርጫ ተደርገው ወደ አካሄዱ ይሄዳል። እስከዚያ ድረስ ግን ችግሩን ለመፍታት ያለውን ሁኔታ ለማረጋጋት የሚደረጉ የዝግጅት ስራዎች እንዳይደናቀፉ የማድረግ ኃላፊነት የህዝቡ ኃላፊነት መሆን አለበት። እነዚህ ችግሮች እያጋጠሙ ስለሆነ ባለው የጸጥታና ደህንነት ሁኔታ ሙሉ ስላልሆነ ሙሉ በሙሉ ያልደረስንባቸው ቦታዎች እንዳሉ መታወቅ አለበት። በአጠቃላይ ግን እንቅስቃሴው ጥረት ቢኖርበትም በሚፈለገው ልክ መቶ በመቶ ተዳርሰዋል ሊባል አይቻልም የደረስንባቸው ቦታዎች ተመልሰው ሌሎች ችግሮች እያጋጠሟቸው ስለሆነ ማለት ነው፣ በማለት ያኔ የጊዜያዊ አስተዳደሩ መዋቅሩ በተቻለው አቅም ወረዳዎችና ቀበሌዎች ውስጥ እየገባ ህዝብ ለማገልገል ቁርጠኝነቱና በህወሓቶች የከፈለው የህይወት ዋጋ ጠቅሰው፣ ሙሉ በሙሉ መዋቅሩ እንዳይዘረጋ የነበሩበትን እንቅፋቶችንም ጠቅሰው ቃለ ምልልሳቸውን አጠናቀዋል። የህወሀት አገዛዝ ጥቅምት 24 2013 ዓ ም ሰሜን እዝን በመምታት በለኮሰው ጦርነት የኢትዮጵያ መከላከያ ሰራዊት ህዳር 19 2013 ዓ ም ከሶስት ሳምንት በኋላ መቀሌን በተቆጣጠረበት ጊዜ በተቋቋመው የትግራይ ክልል ጊዜያዊ አስተዳደር ዙሪያ የተሰሩ ስራዎች ተይዘው የነበሩ ቅዶች፣ እንዲሁም ጊዜያዊ አስተዳደሩ ያጋጠሙት እንቅፋቶች አስመልክተው የሰጡት ሰፊ ማብራሪያ ይህንን በመሰለ ዝግጅት ተርጉመን ወደ እናንተ አድርሰንላችኋል። ለ13 ዓመት እናት ሀገር ኢትዮጵያን አስቀድማችሁ ከጊዜያዊ አስተዳደር ጎን የትግራይ ህዝብ ህዋትና ጦርነት ሳይሆን ኢትዮጵያዊነትና ሰላም ይበጀዋል በማለት ከፊት ተሰልፋችሁ የህይወት ዋጋ የከፈላችሁ ከ110 በላይ የትግራይ ተወላጅ ኢትዮጵያውያን ወገኖቻችን ነፍሳችሁ ከደጋጎች ስፍራ ትረፍ። አላስፈላጊውን ጦርነት አውግዛችሁ ከጊዜያዊ አስተዳደሩ ጎን የተሰለፋችሁ እንቁ የ2013 ዓ ም ጊዜያዊ አስተዳደር አባላት የሆናችሁ በህይወት ያላችሁ ጀግኖችም ታሪክ ሲያወሳችሁ ይኖራል። ፕሮግራማችን እዚህ ጋር አጠናቀናል። ሶሎዳ ሚዲያ መስከረም 19